ዛና አይን በድምፀት ላይ ቁርአን በምናነብበት ወቅት ልዩነቱንም ማወቅ መቻል አለብን። እንደ አጠቃላይ ምናነብበት ወቅት ምን ሐይቱ ተርቂቅ ወተፍኺም ማወፈር እና ማቅጠል ላይ ጥንቃቄ ማድረግ አለብን። ከነዚህ ከተወሱት ፊደላቶች መካከል የሚወፍሩት ወፍራም ባህሪ ያላቸውን ላውሳላችሁ። ከመጀመሪያው ስናይ ኸ አንደኛው ነው፣ ወፍራም ነው። ሀከዳ ማለት ነው። በዚህ መልክ ይነበባል። ሌላው ሷድ ነው። ሷድ ውፍረት አለው። ሌላው ዳድ ነው። ዳድ ወፍራም ፊደል ነው። ቮ ሌላው ወፍራም ፊደል ነው። ጊን ሌላው ወፍራም ፊደል ነው። ሰባት ናቸው። መለየት አለብን እነዚህ። ሌላው ደግሞ ቃፍ ነው ማለት ነው። ስንት ቁጥራቸው ስንት ይመጣሉ? አንድ ሁለት ሶስት አራት አምስት ስድስት ማንቀረ ሳ